እኔ ማለት ባቻቸው መስላቸው ነው። አንቺ ከኔ ከኔ የወር ውጪ ይሻሉ እናንቺ እና ቡራዬ ጋር ተገናኝተናል ለምንድን

ማታ ማታ ትላንትና ኮ ሊገባ ነበረ፣ ግን ሀዲቄ ሄጄ ነበርኩኝ። እናንትም የላችሁ በስ እት እንትና ቤት ገብተና እ ቤት አልከፈትኩም እንጂ ሰላም ቤት ኮ አንድ ጊዜ ገብታ ሰላም ብላ አይደለ ሄደችው ማለት ነው። እሷ ቤት የት እንደሆነ ነው ጸጉር ቤት ገብቼ አለው ዳና ሆኖ ምናምን ብላለች። እኔማ የትም ቦታ እንትን የኛ ጀማዎቹ አንድ ቤት ክፍል ከሆነ እኛ ትላንትና የቺ ከካም ቤት ገብቼ ማለት ነው፣ በበር ነው እንደነሱ ኮሜንት ላይ ምን ቦታ ነው ላይ ሁላችን ማለት ነው። በተለይም ብሩኬ ብሩኬ ለምን እኔ ለዚህ ብዬ እስር ቤት አልገባም? እኔ የአስኩት ነገር እንትን ነገር ይቀራል እንጂ እሱን ፈርቻ አልኖር። ለምን እሱ ወንድ አይደለም? ለምን ይናካል? እነሱም እኮ እንደዚህ ነው የሚያሙ። ሀይሚ ስትናካ ጊዜ እነሱም እንደዚህ ነው፣ እኛም እንደዚህ ነው። በቃ ምን የምለውጥ ነገር አፍቃሪዎች ናችሁ ካላችሁ እኛ አፍቃሪ አደለንም ብለናል። የራሳችን ህይወት ያለን ሰው ነው። ግን እሱ ብዙ ነገር ስላስተማራ ደጋፊነን ይሆን ምን። እኛ ቤታችን ላይ አሁን ወንድማሞች የለም ኢታሞች የለንም። ለምን ለምን ትጠላላችሁ? እሱ አሁን ሃይሚ ጋስ ሲሆን እስካሁን ድረስ ስንት ስንት ነገር እንደሚያደርጉ እናውቃለን። ይሄ ሁለቱም ሁለቱም ናቸው የሚሉ ራሱ በጣም አስመሳዮች ስላሉ ማለት ነው። ለምን ይናቀል? ያው እንከባበር ካላችሁ ሁሉንም ሳይድ በክብር ይሁን። አንዱ ዝቅ አርጋችሁ አንዱ ከፍ መታረጉ ማን ነው? ለእናንተ ይሄ ሕግ የሰጣው እንዴ? ለምን ካላችሁ በስነ ስርዓት እናወራለን። ቅንትን አይ ሴት ልጅ ናተ ትከበር ምትሎ ከሆነ ወንድም ይከበር እንዴ በቃ ክብር አስፈላጊ ነው። በተለይን ከሴት በላይ ይልቅ ወንድ ልጅ መከበር አለበት። ወንድ ልጅ ነው የሚከበረው የኛ ሀገር ላይ እንዴ እናንተ ህርር ብላችሁ ስለምታወሩ እኛ ምንዘጋ ነገር የለም። ዝም የምል ነገር የለም። ለምን ዝም እንላለን? እናውራለን ከፈላጋችሁ። ማለት ምንም የማታመጡም እናንተ፣ ምን ቤት ናቸው። እኔ በተለይም እኔ ስጀመር ለብሩኬ ለምን ልጁ ከነእናቱ ይዘቀዘቃል ብዬ ስላወረውኝ ነው። እስር ቤት በጭራሽ ለኔ የምታስቡ እኔን እስር ቤት ትገባለሽ ምናምን ብላ እያላችሁ ነው። ወይ እናንተ ቀድማችሁ ትገባላችሁ ከኔ ቀድማችሁ ማለት ነው። ስራ ሰጣለሁ። ቆይ ቀላል ሰው መስላችሁ እንዳይሆን። እኔ በውሸት ሳይሆን በተግባር የሚያሳይ ሰው ነኝ። ትቀልዳላችሁ። እን አምሳ አምስቶች ደግሞ እዚህ ገብተው አይ እንደዚህ ያደርጋለች፣ ሁል ጊዜ ለ ወንድ ልጅ ነው ምትለው፣ እች ትታሰር ትታሰረ ምናሙኝ። እውነትሽ ነው እታሰራለው። ማያሙ ባይ እስኪ ሄጂና አያትሽን ምክር ይሄን አይደለም። እሺ የኔ ቆንዶ እኔ አሁንም ቢሆን የወንድም ጎን ነው የሚሆነው ገብተሻል አይደለም? እኔ ስንት አካውንት የታቀጥልብኝ ነው። እኔ እስከዛ ድረስ አለው በህይወት አለው። እንዲያሰባችሁ ቢሆንማ በህይወት አልኖርም ነበር። እም የናንተ እንደዚህ የሚያረገው እንደዚህ ቅንቅን ቅንቅን የሚያደርገው ነገር ምንድን ነው? ምድረ ምቀኛዎች ማለት ነው። ለሰው ምቀኛ ነገር አታስቡበ ትፋት አታስቡ። እኔ አሁንም ቢሆን ለቡራ የተዳር አያገባኝም። እኔ እሱ ነው የሚያውቀው። የትኛም ሴት ያግባ ሀይ ምንም ያግባ፣ እኔ አይመለከተኝም። እኔ የምመለከተው ጌን ወድን ስለሆንኩኝ፣ ተመልካች ስለሆንኩኝ፣ የእሱ አድናቂ ስለሆንኩኝ እስከ ሞት ድረስ እሱን አምኜ ጀግና እንደሆነ እየነገርኩኝ ይሄዳለሁ እንጂ መቼም ቢሆን ወደኋላ አለም። እንደ ይሄ እየታወቀ ነው አንገቱ ይቆረጣል። እኔ ፎሎ ሲጀመር ለምን አስር አይሆንም? ለምን አምስት አይሆንም? አያገባኝም። ከፈለገ እሱ ፎሎ እራሱ ይቃጣል። እንዴ ያገባኛል? አይመለከተኝ። እኔ የምመለከተው ግን እኔ እያለሁ ድረስ እኔም ማንንም የሚሆን በቃ ዩቱብ ላይ እኔ ሴትን የሚወጥ ከሆነ ሴትን መሰራ ስራ ላይ እኔ በጣም የሚወጥ ከሆነ ስራው ደስ የምል ከሆነ የዝች ልጅ ጎን ሆኜ ይከራከራለሁ። ለምን ካላችሁ፣ ብሩክ የመስራው ስራ ትክክል ነው። የሚያወራ ነገር ትክክል ነው። መስራ ስራ ሁሉ ደስላል። ለሱ ምን አክል ክብር እንደ መሳጣ። እና ራሱን ዝቅ አድርጎ ዝቅ መፈጣሪ ራሱ የሚወደው ራስን ዝቅ ማረግሶ እንጂ የበላይ ሆናለሁ የምል ሶ ፈጣሪ ማይወድ። እናንተ ይህንን አታውቁ ዝም መብላችሁ። ያዙኝ ሊቀቁኝ፣ ያዙኝ ሊቀቁኝ፣ እኔ እንደዚ ነኝ፣ አንተ እንደዚ ከሆንኩኝ እኔ እንደዚ ነኝ የምል ሶ ነው የምትወዱ። እየታወቀ ሁል ጊዜ እኛ አሁን የምናከብረው እንደ ወንድሜ ትልቅ ወንድሜ አርገን መከበር የሚያስገባው

ከነስልኬ ሪፖርት ተደርጉበታል። ሪፖርት ላይ ነው የኔ ስልክ አለው። አይ ቆንጆ እንዴት እናስገባለን? አራይን እኮ ማስገባት አልችልም። እንትና ላይ ነው የኔ አይ፣ ቆንጆ እንዴት እናስገባለን? አራይኔ እኮ ማስገባት አልችልም። ምንትና ለት